ይህ የበገና ትምህርት ከባለፈው የቀጠለ፣ ዛሬ ደግሞ በገናን እጃችን ላይ አድርገን ጣት እንቅስቃሴ እየሰራን የበገናን ትምህርት የምንጀምርበት ክፍለ ጊዜ ነው። በገና ላይ አስር አውታሮች አሉ። እኛ የምንደረደራቸው አምስቱን አውታሮችን ይሆናል ማለት ነው። የጣት አሰያየም ቁጥር ላይ ስንገባ አውራ ጣት አንድ ቁጥር ነው። ጠቋሚ ጣት ሁለት ቁጥር፣ መሀል ጣት ሶስት ቁጥር ቀለበት ጣት አራት ቁጥር ማርያም ጣት ወይንም ደግሞ ትንሽ የዋ ጣት የምንላት አምስት ቁጥር ማለት ነው። ስለዚህ ቁጥር አሰያየማችን በገና ላይ አንድ፣ ሁለት፣ ሶስት፣ አራት፣ አምስት ማለት ነው። በገናችን ላይ አውታር ላይ ስናስቀምጥ፣ ደግሞ አንድ ቁጥር ወይንም አውራ ጣት የመጀመሪያ አውታር ላይ እናስቀምጣለን። አንድ ቁጥር የመጀመሪያ አውታር ላይ እናስቀምጣለን። ሁለት ቁጥር ደግሞ ሁለት አውታሮችን ዘለን አራተኛ አውታር ላይ እናስቀምጣለን። ሁለት አውታሮችን ዘለን አራተኛ አውታር ላይ ከዚህ በኋላ ሶስት ቁጥር ደግሞ ስድስተኛ አውታር ላይ እናስቀምጣለን። አራት ቁጥርም ስምንተኛ አውታር ላይ፣ አምስት ቁጥር አስረኛ አውታር ላይ እናስቀምጣለን ማለት ነው። ሁለት አውታር የምንዘለው በአንድ ቁጥርና በሁለት ቁጥር መካከል ነው። ሌሎቹ ላይ ደግሞ አንዳንድ አውታር እየዘለልን እናስቀምጣለን ማለት ነው። እዚህ ጋር ሁለት አውታር የዘለንበት ምክንያት ይችኛዋ የሁለት ቁጥር ማሳረፊያ ነች። ይቺ ደግሞ የአንድ ቁጥር ማሳረፊያ አድርገን እንጠቀማታለን። ለምሳሌ ሁለትን ስንመታ መተን እዝች ላይ እናሳርፋለን ማለት ነው። አንድ ቁጥርም እንደዚህ አድርገን እንጠቀማለን። እነዚህ በመሃል የዘለልናቸው ለጀማሪ በገና ተማሪ ማሳረፊያዎቻችን ይሆናሉ። በገና ላይ ስንቆይ፣ በገና ላይ ካወቅን በኋላ ድርብ እንዲሁም ደግሞ ግርፍ ላይ ስንገባ ደግሞ እነዚህን ማሳረፊያ ብለን የንጠቀማቸው የነበሩትን ደርበን ቃኝተናቸው እንጠቀማቸዋለን ማለት ነው። ስለዚህ ለጀማሪ አምስቶቹ ማሳረፊያዎቻችን ናቸው ማለት ነው። ከዚህ በመቀጠል ጣት እንቅስቃሴዎችን እንመለከታለን። አንድ ቁጥርን ስንመታ በተለምዶ አውታር አቀማመጣችን ቀለል ባለ አቀማመጥ ለማስቀመጥና ለመደርደር እንዲመቸን ጣታችን ወደ እንደ መቧጨር ነገር ወይም ሸብረክ ነገር ቢል አደራደራችን ቀላልና ውበት ያለው አይነት አደራደር መደርደር እንችላለን። እጃችን ሸብረክ ማለት አለበት። አውታር ላይ ስናስቀምጥ፣ ከዚህ በኋላ አንድ ቁጥር ወይንም አውራ ጣት ቀጥ ብላ እናስቀምጣታለን። በተለምዶ አንዳንድ ጊዜ እንዴ ወይንም ደግሞ ሌላ አይነት የምናስቀምጣት አቀማመጣለች አንድ ቁጥር እንደዚህ አድርገን ብንደረድራት፣ ወይንም እንደዚሁ ቀጥ እንዳለቸው አውታር ላይ ብናስቀምጠው ቀለል ያለ መንገድ ነው ማለት ነው። ከዛ ሌሎቹን አውታሮች ደግሞ የጣታችን ጫፍ ጫፍ ላይ በማስቀመጥ ጣት እንቅስቃሴዎችን መስራትና ቀላል ጣት እንቅስቃሴ